መዳን ታጠቅም እሷን ፍቅረኛ የምታፈቅር ያመነቻትና ሚስጥሯን በሙሉ ሳትደብቅ ያጋራቻት የገዛ የቅርብ ጓደኛዋ ነበረች። ያቺ ምስኪን ሴት ልታገባው ዓመታት በፍቅር አብራው የኖረችውን እጮኛዋን ይህችው የገዛ የልብ ጓደኛዋ ለካስ አፍቅራው ኖሮ ሁለቱን ለመለያየት ሰይጣናዊ ሴራን አሲራ ቅቤቱ መጀን በንቹ መጀን ሆነሻለሽ መሀል አዲስ አበባ ላይ አለ ብለን የማናምነው መተተኛ ድግምተኛና ሁሉን ያስደነገጠ ጠንቋይ ጋር በመሄድ ጓደኛዋን እንዲያሳብድላት እንዲሁም በስራዋም እንድትከስር የደም ግብር ገብራ ሴጣናዊ ተልዕኳን ፈጸመችባት። አሁን እንደምትሆን ስለምፈልገው ስለምቀራ ምናም ምናም ነው አድርጋሽ። ስለዚህ እሷ ላይ የተበተነው የአንቺን ፍላጎት ለማሟላት ነው ማለት ነው። እንደዚህ በዚህ ደረጃ እንፈልዋለ ታስፈልገኛለች። በእውነት ሱቁም ከሱ ጋር ተለያየ ሱቁም እንኳን ብዘጋው እሱ ጋር አስደንጋጩ እውነታ ሁሉ መጋለጥ ይጀምራል። አዎ ከዚህ ችታችን ህመምና ኪሳራ ጀርባ ያለችው ሴት አንዳንድ ሶ ላተጋፈን ሚስጥሬን የምታውቀው ነች። ሰው ይሰለቻል። በቃ ካጠገቧ ሰው እየራቀ ነው። ያለ ደግሞ ከዚህ በላይ ከልጅነት እስከ አዋቂነት እየዘለቀ የሚያስቀና ፍቅር ነበራቸው። በጨቅላነት ዘመናቸው የተጸነሰ ፍቅራቸው በአፍላነቱ ጊዜያቸው ጎልብቶ በወጣትነት እድሜ ዘመናቸው ፍሬ ያፈራ ዘንድ ስለ ነገው አብሮነታቸው፣ ኑሯቸው የተሻለ መሆን በጎ ህልምን ወጥና ወደ አረብ ሀገር በስደት አቅንታም ነበር። ምንም እንኳን የስደት ኑሮ መራር መከራ ከአገር ቤት ፍቅሯ ናፍቆት ጋር ተዳምሮ ቢፈትናትም ስለ ነገው የትዳር ዓለም ኑረቷ ሁሉንም ከባድ ነገሮች ተቋቁማ ማለፍን ምርጫ በማድረግ አመታትን በስደት ለመግፋት አልሰነፈችም። ታዲያ የአመታት መሻቷ እውን ሊሆን፣ የልጅነት ውጥኗም ሊሳካ በስደት ህይወቷ ላቧን ጠብ አድርጋ ያፈራችውን ጥሪቷን ይዛ አገር ቤት የገባችው እህታችን እንደ መሻቷ ልትኖር አገር ቤት ገብታ ሁሉንም ነገር መስመር ካስያዘች በኋላ እና ተሞሽራ ከልጅነት እጮኛ ጋር በሰርግ ልትጋባ ጥቂት ጊዜያቶች ብቻ ሲቀሯት ግን ያልተጠበቀና ያልታሰበ ከባድ ዱብዳ ይፈጠርባታል። ይህ ዱብዳ ደግሞ በተሰማራች በት የስራ መስክ ከእለት ወደ እለት ለኪሳራ ሲዳርጋት በእንቅርት ላይ ጆሮ ደግፍ እንዲሏበው እሷንም ወደ እብደት ይመራት ይጀምራል። ነገሩ ግራ ያጋባቸውና ያስደነገጣቸው ቤተሰቧን ነው። ሰላም ሰላም! ውድና የተከበራችሁ የአዜቲ ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ርፍርፍ ይበልልኝ። ይህም ቪዲዮ ሲጀምሩ ላይክ፣ ሼር፣ ሰብስክራይብ አድርጉ፣ ምክንያቱም ሌሎች እህቶቻችን እንዲማሩበት በተለይ ሴቶች ሴቶችዬ እውነቴን ነው፣ ቅመሞችዬ ሼር አድርጉ። ይህን በደንብ አዳምጡት። መግቢያ ላይ እንግዲህ ሰምታችሁታል ማለት ነው። እኔ ደግሞ አንድ ነገር ለበላችሁ በዚህ ላይ አስተያየት የራሴ ልስጥ ብዬ ነው። በጣም ያሳዝናል። እንግዲህ እንደሰማችሁት ማለት ነው፣ እህታችን ከአረብ ሀገር መከራዋን አይታ ለፍታ፣ በፊት የምትወደው ፍቅረኛዋን ማለት ነው፣ እሱም ጠብቋት ወደ አገር ገብታ ሱቅ ከፍታ የራሷን ነገር አስተካክላ ሁሉን ነገር አስተካክላ ከአረብ ሀገር ከገባች በኋላ ሰርግን ልታደርግ ትንሽ ቀናት ሲቀራት እንግዲህ የገዛ ጓደኛዋ አብራት የበላች አብራት የጠጣች አብሮ አደጓ ጓደኛዋ እሱን ተወደው ነበረ ማለት ነው። እሱ ግን አይወዳትም። እሷ ተወደው ነበረ ማለት ነው። እና እንግዲህ የገዛ ጓደኛዋ ምንድን ያደረገችው ጠንቋይ ቤት ሄዳ መድኃኒት አሰርታ በአዲስ አበባ ውስጥ ነው ይሄ ነገር የሆነ። ጠንቋዩን በድብቅ የተቀረጸውን ቪዲዮ አሳይተናችኋል፣ መግቢያ ላይ ማለት ነው። በጣም ያሳዝናል፣ በጣም ይከብዳል ማለት ነው እና ልጅቷን እንግዲህ ሀይሚሮ ህመምተኛ አድርጋታለች። ቤተሰብ ሲመጡ እናቷንም ቪዲዮን ትንሽ ነው ያስገባውላችሁ፣ ሙሉ መረጃውን እኔ ተርክላችኋለሁ እናቷን ባሏን ቤተሰቦቿን ሱቋም ሁሉም ነገር ወደመ። ጸበል ለጸበል ሕክምና ለሕክምና እየተንከራተቱ ሁሉ እጃቸው ባዶ ሁኖ እሷን በሽተኛ ሆና ሀይሚሮ በሽተኛ ሆና እቤት ውስጥ ትገኛለች። እጮኛዋ እያለቀሰ እንግዲህ በጣም በሚያሳዝን ሁኔታ እሷን ብቻ አድኑልኝ እሷን መዳን ነው የምፈልገው። በፊት እንደዛ ሁና በነበረችበት ሰዓት አሁን እንዴት ጥያት ሊሄድ ብሎ እና ስለት ነገሮችን እያነሳች እናቷንም አጎቷ ቤተሰቦቿን ሁሉ ማንም ወንድሟ ማንም ሰው ሲመጣ ምግብ ምናምን እያያዙ ሲመጡ ሊጠይቁ በቃ ቢላ፣ ብርጭቆ የተለያየ ነገር እያነሳች እነሱ ላይ መወርወር ነው፣ ውጡልኝ ነው። በቃ ሰውን አትወድም፣ ከእጮኛ ጀምራ በአጠቃላይ ሰውን እንደ አውሬ ያደረገች እና በዚህ መከራ እየተሰቃዩ ነው ያሉት። ለሌሎች ትምህርት ይሆንላችኋል። ሴት ጓደኛ በጣም ምቀኛ ናት። እውነቴን ነው፣ ሴቶች እንዳታምኑ። የፈለገ ነገር ቢሆን እቺ ከርታታ ምስኪን እንግዲህ እንደ ማንኛውም ሰው አረብ አገር ሰርታ መከራዋን አይታ፣ ከዛም በኋላ ጮኛዋ ጋር ልትጋባ የራሷ ሱቅ ከፍታ፣ ሱቋም ተዘጋ፣ ከሰረ፣ አይምሮዋ በሽተኛ ሁነች፣ ሁሉ ነገሯን አጣች። የነበራትን ነገር አጣች። ይዛ የመጣችውን እቃዎች፣ የቤት እቃዎች ሳይቀሩ እየተሸጠ ለእሱ ሕክምና ዋለ። በጣም በቃ ታሪኩ በጣም ልብ የሚሰብር ነው ማለት ነው። እና የእውነት ይህን ወንድማችንንም ማገዝ ካለብን እናግዘው ማለት ለእሱ ሕክምና የሚሆን ግን፣ በጣም ልብ ይሰብራል፣ በጣም ያማል። በተለይ ስደተኞች፣ በስደት ያላችሁ እራሳችሁን ጠብቁ፣ የእውነት እንደዚህ ለፍተን መከራ አይተን ከላይ ታች ፎቅ ሩጥን ሰርተን ማለት ነው፣ አገራችን ስንገባ እፍ ብለን እንደ ሰው እኖራለን ስንል በመተቱም በምኑም እንደው ፈጣሪ ይሄን ጠንቋይ የሚባለውን ነገር እግዚአብሔር አምላክ ያጥፋው ከምድረ ገጽ ብዬ ነው ምጸሎት የማደርገው የእውነት እግዚአብሔር ይገስጻችሁ። እንደዚህ የምታደርጉ ሰዎች እውነት ልቦና አይስጣችሁ። በየትኛውም እምነት ላይ እንደዚህ ክፉ መንፈስ አይፈቀድም ማለት ነው። እቺ ምስኪን ከርታታ እንግዲህ እንደዚህ አድርጋት ምንድን ነው የምትጠቀመው? እሷም ተይዛለች ማለት በድብቅ ሰዎች ጠቆሙ። ጸበል ቦታም እንግዲህ ሲወስዷት ለፈለፈ ጥንቆላ ስራ እንደሆነ ሰው እንዳሰራ መተት እንደሆነ ማለት ነው። እና በዛ የተነሳ እንግዲህ ቦታውን ሁሉን ነገር ማለት ነው። አዲስ አበባ ውስጥ ነው በድብቅ እንግዲህ በጥቆማ እያንዳንዱን እግር በእግር ተከታትለው የሚደረገውን ነገር ቪዲዮ ቀርጸው ይዘዋሉ። ፈጣሪችን እህታችንን ይማራት። በጣም ያሳዝናል። እንግዲህ እንደዚህ አይምሮ በሽተኛ አድርጋት ሁሉ ነገር አክስራ እሱን ለማግኘት ለሞላ ወንድ ሌላ ጥበብ መጠቀም ስትችል እሱን በፍቅር ማስያዝ ስትችል እንኳን ከሆነ የሰው ሰው ሲጀመር አይጠቅመንም የራሳችን ካልሆነ እና ስለምትወደው ብቻ እንዳይጋቡ ስለምትፈልግ ብቻ እሷን በሽተኛ፣ ሱቋን ሁሉ ነገሯን፣ ያላትን ንብረቷን ከስርስር አድርጋ እንደዚህ አእምሮ በሽተኛ አድርጎ መጣል በጣም ኃጢአት ነው። ፈጣሪ ልቦና ይስጥሽ። እውነት እንደዚህ አይነት ለወንድ ብለሽ የገዛ እህትሽ ማለት ነው ጓደኛሽን፣ አብረሽ የበላሽ የጠጣሽውን ጓደኛ እንደዚያ አድርገሽ በማድረግሽ በጣም ነው የሚያዘንኩት። በጣም ልብ ይሰብራል ማለት ነው። ሌሎች ሴቶች ግን ከዚህ ነገር ተማሩ ማለት ነው። ጠንቋይ የማያደርገው ነገር የለም። እግዚአብሔር ይገስጸው። ኃይል የለውም። ኃይል እግዚአብሔር ነው። ግን ለጊዜው ይጎዳችኋል ለጊዜው እንደዚህ አይነት ክፉ መንፈስ ክፉ ሰዎች ለጊዜው ይጎዷችኋል፣ ያጠቋችኋል ምንም ቢሆን። እና ሌሎች ተማሩበት። ሴት ጓደኛ በፍጹም እንዳታምኑ። እንደው ባልሽን ባትወድ እንኳን ያንቺን እድገት አትወድም፣ ያንቺን ትዳር መያዝ፣ ያንቺን ማንነት አትወድም። እና በጣም ልጅቷ ልበቀና ልጅ፣ ጥሩ ልጅ፣ ስራ ወዳጅ፣ ታማኝ ልጅ፣ ብዙ አመት ለፍታ ጠብቃ ቃሏን ሳታጥፍ መታ የበፊት ፍቅረኛዋን ነው እንግዲህ ለማግባት ሰርቅ ሰርግ ቀናቶች ከተቆረጡ በኋላ ልክ ልታገባ ቀናት ሲቀር በእንደዚህ አይነት ነገር ታሪኳን ልውጥ አድርጋ ባንዴ አእምሮ ህመምተኛ አድርጋት። በጣም በሚያሳዝን ሁኔታ ሁሉ ነገር ውድምድም ብሎ እንደዚህ መሆኑ በጣም ያሳዝናል። የሰው ልብ ይሰብራል። እውነት ልቡና ይስጥሽ እንጅ ክፉ ሴት ማለት ነው። የእውነት በጣም ነው የሚያሳዝነው። ሌሎች ተማሩበት። ቅመሞቼ በተለይ የመዳም ቅመሞች ይህን ነገር ስሙት በደንብ ይህን ነገር ልታስቡበት ይገባል። ለፍታችሁ ለፍታችሁ ገብታችሁ መኖር እንኳን አትችሉም ሀገራችሁ ላይ እና ለእህታችን እግዚአብሔር አምላክ ይማራት ጸሎት አድርጉላት በየሃይማኖታችሁ። ሰላማችሁ ይብዛ፣ ወዳችኋለሁ። ያስተምራችኋል ብዬ ነው በሌላ ቪዲዮ እስከምንገናኝ ባይ